የትግራይ ሕዝብ የፕሪቶሪያ ስምምነት የሰጠውን ወርቃማ ድል በመጠቀም ሰላሙን ማጽናት እንደሚገባ አቶ ጌታቸው ረዳ ገለጹ። የትግራይ ህዝብ የፕሪቶሪያም ስምምነት የሰጠውን ወርቃማ እድል በመጠቀም ሰላም ማጽናት እንደሚገባው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገለጹ። በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች በትግራይ ክልል ወቅታዊ ሁኔታ ዙሪያ ውይይት እያደረጉ ይገኛሉ። በውይይቱም የመስኖና ቆላማ አካባቢ ሚኒስተር አብርሃም በላይ እና የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳይ አማካሪ ሚኒስትር አቶ ጌታቸው ረዳ ተገኝተዋል። የፕሪቶሪያው ስምምነት የትግራይ ህዝብ ለአመታት የተጠመውን ሰላም እንዲያገኝ በማድረግ ረገድ ውጤት የተገኘበት ነው ያሉት ጌታቸው ረዳ በዚህም የተቋረጡ መሰረተ ልማቶችን ዳግም ወደ ስራ እንዲገቡ ከማድረግ ጀምሮ ሰላምንም በማጽናት በኩል ጠንካራ ስራ ተሰርቷል ብለዋል። ይሁን እንጂ በዋታ መቅራሮች መካከል በነበረው ፖለቲካዊ መሳሳብ ምክንያት በስምምነቱ መሰረት እንዲፈጽሙ የተጠበቁ የተቀመጡ ጉዳዮችን የራስ ግል የራሴ ግል ጥቅምን ብቻ በማስቀደም ሊሳካው አለመቻላቸውንም አንስተዋል። በክልሉ ህዝብን ትኩረት ከሚሹ ጉዳዮች መካከል አንዱ ተፋናቂዎች የተፈቀናቂዎች ሁኔታ ነበር ያሉት አቶ ጌታቸው፣ ይህንን ጥያቄ ግን የህውሓት ቡድን ትኩረት በመንፈግ ከሰብአዊነት ይልቅ የራሱን ፖለቲካዊ ፍላጎት ብቻ ለማሳካት ሲ ለማሳካት ሲል ተጠቅሞበታል ብለዋል። ዛሬም ቢሆን ቡድኑ የትግራይ መሬት ዳግም የጦርነት አውድማ ከማድረግ ውጪ አላማ የለውም ያሉት አቶ ጌታቸው የትግራይ ህዝብ የፕሪቶሪያው ስምምነት የሰጠውን ወርቃማ ድል በመጠቀም ይህንን እኩይ ተግባር ሊቃወምና ሰላሙን ማጽናት እንደሚገባው ተናግረዋል። በመድረኩም የተሳተፉት በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች እና የተለያዩ ጥያቄዎችን እያነሱ ሲሆን መድረክ ምላሽና ማብራሪያ ይሰጣሉ ተብሎም ይጠበቃል። በመጪዎቹ ወራት የአፍሪካ ቀንድ አብዛኞቹ አካባቢ ከመደበኛው መጠን በላይ የሆነ ዝናብ ያገኛሉ ተባለ። ከሰኔ እስከ መስከረም የአካባቢው ዋነኛ የዝናብ ወራት ሲሆኑ አካባቢው ከሚገኙ ዓመታዊ ዝናብ መጠን ግማሽ ያሉን በእነዚህ ወራት ያገኛል። የኢትዮጵያ ደቡብ ምዕራብ፣ ሰሜን አካባቢዎችን ጨምሮ አብዛኞቹ የቀጠናዎቹ አካባቢዎች በመጪ ወራት ከመደበኛው መጠን በላይ ዝናብ እንደሚያስገኙ ተተንብየዋል። የደቡብ ምስራቅ ኢትዮጵያን አካባቢ ጨምሮ አንዳንድ የኬንያ እና የሶማሌ ባህር አካባቢዎች ደግሞ በመጠኑ ከመደበኛው ያነሰ ዝናብ ያገኛሉ ተብሏል። አብዛኞቹ ቀጠናዎች አካባቢዎች የዝናብ ወቅቱን በተለመደው ጊዜ ይጀምራል የተባለ ሲሆን በምዕራብ ኢትዮጵያ የዝናብ ወቅቱ ዘግቶ ይጀምራል የሚልም ትንበያ አስቀምጧል። ዝናብ እንደ ግብርና ላሉ ተግባራት ወሳኝ መሆኑን ሲገለጽ በእነዚህ አካባቢዎች የሚኖሩ ሰዎች የጎርፍ ስጋት ስላለባቸው ጥንቃቄ እንዲያደርጉም ተነግሯል። የካሶኒ ኦባማ ሹፌሮች በድምሩ ሁለት አግቶ ተወስዷል። የሹፌሮች አንድ በአማራ ክልል ምዕራብ ጎጃም ዞን ትላንት 15/09/2017 ዓ ም ከፍኖተ ሰላም ከተማ በ3 ኪሎ ሜትር ርቀት ከሆን ከሆን ዳሽ ፍኖተ ሰላም መሃል አስር ሰዓት ተኩል ላይ ካሶኒ ኦባማ ሹፌሮች በድምሩ ሁለት አግቶ ተወስዷል። በአገሪቱ በተለያዩ ቦታዎች የአሽከርካሪዎች ና ረዳቶች፣ ተሳፋሪዎች እገታ በዝምታ መታየቱን መንግስት አጋችን ቴክኖሎጂ በመጠቀም አሳዶ መቅጣት አሳዶ ለመቅጣት ባለመንቀሳቀሱ አሽከርካሪውም በሙያ አጋሩ የሚደርስበትን ግፍ አውግዞ መብቱን ለማስከበር ፍትህ ለመጠየቅ ባለመነሳቱ ምክንያት እገታው እንዳይቀውም አድማሱን አስፍቶ በየቦታው ብዙ እገታ እንደ ክፍት የስራ መስክ ቆጥሮ እንዳሻቸው እንዲሆኑ በርን ከፍቷል ብሏል። የሹፌሮች ውሎን የሚከታተለው የሹፌሮች አንደበት። የቅዱስ ጳውሎስ ሚሌኒየም ሜዲካል ኮሌጅ በስራ ማቆም አድማ የተሳተፉ የህክምና ባለሙያዎችን ማሰናበቱን አስታውቋል። መመለስ የሚፈልጉትንም ይቅርታ የጠይቁኝ ብሏል። ሁቲ በእስራኤል አየር መንገድ ላይ በ24 ሰዓት ውስጥ ሶስት ጥቃቶችን ፈጸመ። ቡድኑ ሃይፐርሶኒክ ሚሳይልን በመጠቀም በቤርጉድ አየር መንገድ ኢላማ ማድረጉን አስታውቋል። የሁቲ ቃል አቀባይ የህያ ሳሬ የአየር መንገዱን ስራ አስተጓጉላል እና ግባችን በሚገባ አስተሳክተናል ብለዋል። ስለ አየር መንገዱ ውስጥ ጥቃት ከእስራኤል በኩል ምንም ምላሽ አልተሰጠም። ትራምፕ አውሮፓ ገበያ ላይ የ50 ፐርሰንት ታሪፍ እንደሚጥሉ አስታወቁ። ከአሁኑ በፊት ጥለው ከነበረው 30 ፐርሰንት ወደ 50 ፐርሰንት ከፍ ለማድረግ መወሰናቸውን ገልጸዋል። አዲሱ የታሪፍ ውሳኔ ከመጪው ሰኔ ወር ጀምሮ ተግባራዊ እንደሚደረግ አረጋግጠዋል። አምስተኛው ዙር የኒውክሌር ድርድር ኢራንና አሜሪካ በሮም ጣሊያን ያደረጉት የኒውክሌር ድርድር ብዙ ለውጥ አልታየበትም ተባለ። የኢራን የውጭ ጉዳይ ሚኒስትር አባስ አረክ አርግቺ እስካሁን ከተደረጉ ድርድሮች ሁሉ መያዊ የሆነ ውይይት የተደረገበት ነው ቢሉም አደራዳሪዋ ኦማን ለውጡ ግን ውስን ነው የሚል መግለጫ ሰጥታለች። አምስተኛው ዙር ድርድር በጣሊያን ሲካሄድ አራቱ ዙር የመሩት በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራን ውጭ ጉዳይ ሚኒስትር አባስ አርግቺ ተገኝተዋል። የኦማኑ አደራዳሪ ባደር አልቡሳኢድ በጣሊያን የኦማን ኤምባሲ የተደረገው ድርድር ጉዳያችን የቋጨ እንዳልሆነ አስምረውበታል። በሚቀጥሉት ቀናትም ልዩነት እንደሚመጡ ተስፋ የሰነቁት አልቡሳ ኢጅ አልቡሳ ኢዲ ችግሮችን ለመፍታት እንሰራለን ብለዋል። ቀጣሪ ድርድር እንደሚደረግ የተገለጸ ሲሆን በሁለት ወገኖች በኩል ያለውን ቁርጠኝነት ለኒውክሌር መርሃ ግብሉ ንግግር በሰላም መጠናቀቅ ቁልፍ ሚና እንዳለውም ተነግሯል። ቡድን ሰባት ሩሲያ በዩክሬን የተኩስ አቁም ስምምነት ላይ ካልደረሰች ተጨማሪ ማዕቀብ እንደሚጥል ዛተ። የቡድን ሰባት ጂ ሰበን የፋይናንስ ባለስልጣን ሩሲያ በዩክሬን ላይ በምታደርገው ጦርነት የተኩስ አቁም ስምምነት ካልተስማማች ተጨማሪ ማዕቀቦችን ሊጥሉ እንደሚችሉ ግዘተዋል። በዚህም ሳምንት የውጭ ጉዳይ ሚኒስትሮችም በተሰበሰቡበት በካናዳ ሮኪ ተራሮች ላይ ጉባኤው ሲጠናቀቅ የፋይናንስ ኃላፊዎች በሰጡት የጋራ መግለጫ እንደተናገሩት የሩሲያ የቀጠለው አረሜናዊነት ጦርነት በዩክሬን ላይ ለማስቆም የተደረገውን ጥረት ከከሸፈ ቡድን ሞስኮን ወደ ኋላ እንድትመለስ እንዴት ማድረግ እንዳለበት ይመለከታል ብሏል። እንደዚህ አይነቱ የተኩስ አቁም ስምምነት ካልተደረሰ ጫናዎችን ከፍ ለማድረግ እንደ ማዕቅብ መጨመር ያሉ አማራጮችን ጨምሮ ሁሉንም ሊሆኑ የሚችሉ አማራጮችን መፈተሻችን እንቀጥላለን ሲሉ የሶስት ቀን ስብሰባው መጠናቀቅ ተከትሎ የወጣው የመጨረሻዎቹ መግለጫ አሳይቷል። ካናዳ፣ ፈረንሳይ፣ ጀርመን፣ ኢጣሊያ፣ ጃፓን፣ ዩናይትድ ኪንግደም ና ዩናይትድ ስቴትስን ያቀፈው ቡድን ሰባት ጦርነቱ በገንዘብ የሚደገፉ ሀገራትን ከዩክሬን መልሶ ግንባታ ተጠቃሚ እንዳይሆኑ በጋራ ለመስራት ቃል ገብተዋል። የካናዳ የፋይናንስ ሚኒስተር ፍራይን ኮይስ ፊሊፕ ሻምፒኝ ይህን ነጥብ በጣም ትልቅ መግለጫ ነው፣ ቁልፍ ምሰሶ ነው ብለውታል። ነገር ግን ቡድኑ ቻይናን ጨምሮ ሀገራት በጦርነቱ ውስጥ ያላቸውን ተሳትፎ ተከትሎ በስም ከመጥራት ተቆጥበዋል። ምዕራቢያን ቀደም ሲል ለሩሲያ የጦርነት የጦር መሳሪያዎችን ታቀርባለች ብሏል። ቻይናን ይከሳሉ። በመግለጫውም ሞስኮ ጦርነት እስክታቆም ድረስና በዩክሬን ላይ ያላደረሰችው ጉዳት ካሳን እስክትከፍል ድረስ በቡድን ሰባቶች ግዛቶች ውስጥ ያሉ የሩሲያ ሉዓላዊ ንብረቶች ታግደው እንደሚቀጥሉ ተናግረዋል። በቀጠለው ግጭት ዛሬ ዛሬ ኢራሜ ጠዋት ላይ የሩሲያ መከላከያ ሚኒስትር የአየርን መከላከያ ስርአቱን በሞስኮ ክልል ጨምሮ በመላው ሩሲያ መቶ አስራ ሁለት የዩክሬን ሰው ሰው አልባ አውሮፕላኖች ድብደባ ለመፈጸም ሲሞክሩ ከጥቅም ውጭ ማድረጉን ገልጿል። ሩሲያ ሀሙስ ለት እስኪንዳር ሚሳኤል በዩክሬን ዲስፖዝ ክልል ፖሮቭ ከተማ ላይ መተኮሳይታ